ሶማሊያ፣ ጂቡቲ ካንትሪዝ ላይክ ኬንያ በኬንያ ናይሮቢ በሚገኘው ስትራትሞር ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ኤድጋር ጊቱዋ ከዚያ ጋር በነበራቸው ቆይታ በአፍሪካ ቀንድ እየተበራከቱ የመጡ የሃያላን ሀገራት የጦር ሰፈሮች እና የባህር ወደቦች ጥቅምና ጉዳት እንዲሁም የባህር በርን በማስመልከት ማብራሪያ ሰጥተዋል። በማብራሪያቸውም የዓለም ኃያላን ሀገራትን ጨምሮ በአፍሪካ ቀንድ ቀጣና ከ12 በላይ የጦር ሰፈሮች መኖራቸውን ጠቁመው በዚህም በቀጣናው በዓለም ከፍተኛ ወታደራዊ ኃይል ያለበት ቀጣና ሆኗል ብለዋል። እነዚህ የውጭ ኃይሎች በቀጣናው የራሳቸው ኢኮኖሚያዊ፣ ጂኦፖለቲካና የደህንነት ፍላጎት እንዳላቸው ጠቅሰዋል። በቀጣናው የውጭ ኃይሎች ወታደራዊ ሰፈሮችን ማስፋፋታቸው በሁለት በኩል የተሳለ ቢላ ነው ያሉት ዶክተር ኤድጋር፣ ይህም አዎንታዊና አሉታዊ ተጽዕኖ ይኖረዋል ብለዋል። በአንድ በኩል ሽብርተኝነትን ጨምሮ በባህር ላይ የተደራጁ ወንበዴዎችን ለመከላከል ትልቅ እገዛ በማድረግ አዎንታዊ ሚና ያለውን ያህል ባሉታዊ ጎኑ ለቀጣናው ሀገራት የደህንነት ስጋት እንደሚፈጥር አንስተዋል። የውጭ ሀያላን ሀገራት በቀጣናው ያላቸውን ፍላጎት በኃይል ለማሳካት የጦር ሰፈሮችን ጫና መፍጠሪያና ግጭት መቀስቀሽ አድርገው ሊጠቀሙባቸው እንደሚችሉም ጠቁመዋል። የውጭ ኃይሎች መኖር አዎንታዊም አሉታዊም ውጤት ሊኖረው ይችላል። አዎንታዊ ጎኑ በሂደን ባህረ ሰላጤ ዙሪያ ያለውን የባህር ላይ የንግድ መስመሮችን ሰላም ማስጠበቅና የባህር ንግድን ለመጠበቅ እንዲሁም ወደ ቀይ ባህር ለመግባት አመቺ ስለሆነ አዎንታዊ ብለን ልንወስደው እንችላለን። በአሉታዊ ስናየው ይህ ለአፍሪካ መጥፎ ሊሆን ይችላል። ለምሳሌ አንዳንድ የአፍሪካ ሀገራት የተነገራቸውን ማድረግ ካልፈለጉ ወይንም ጥቅሞቻቸውን ከሌሎች የዓለም ኃይሎች ጥቅሞች ጋር የማይጣጣሙ ከሆነ ይህ ወታደራዊ የጦር ሰፈር በተለያዩ የአፍሪካ ሀገራት ላይ ጥቃት ለመክፈት ሊያገለግል ይችላል። ዶክተር ኤድጋር ጊቷ በቀጣናው እየተስፋፉ ያሉ የባህር ወደቦችን ጉዳይ ተስፋና ስጋት አላቸው በሚል በሁለት አውድ ተመልክተዋቸዋል። በየጊዜው የባሕር ወደቦች መጨመር ለአፍሪካውያን ሀገራት አዳዲስ የንግድ መስመሮችን በመክፈትና ወደ አውሮፓና ኤስያ ገበያ የሚልኳቸውን ምርቶች በመጨመር ተጠቃሚ እንዲሆኑ እድል የሚፈጥር መሆኑን ገልጸዋል። ሆኖም የውጭ ኃይሎች በቀጣናው መኖራቸው ትልቅ ስጋት መደቀኑን ጠቅሰው፣ እነዚህ ኃይላት ወደቦችን ሙሉ ለሙሉ የሚቆጣጠሩ ከሆነ የአፍሪካ ሀገራት ሉዓላዊነትና የኢኮኖሚ ሁኔታ አደጋ ላይ ይወድቃል ብለዋል። የውጭ ኃይሎች ወደቡን መቶ በመቶ ለእኔ ብለው ሊቆጣጠሩ ከፈለጉ ሙሉ ለሙሉ ልክ አይደለም። ይህ የአፍሪካውያንን ሉዓላዊነት ይጋፋል። የባህር በርና ወደቦች የጋራ ሀብት ናቸው። የአካባቢው ሀገራት በጋራ የሚጠቀሙበት መሆን ያለበት እንደማስበው ወደቡን የገነባው የውጭ ኃይልም ሆነ ሀገራቱ ሊጠቀሙበት ይችላሉ። ሁለቱም ሀገራት በጋራ ተጠቃሚነት መርህ ሊገለገሉበትና የጋራ ፍላጎታቸውን ሊያሳቁበት ይችላሉ ብዬ አስባለሁ። በአፍሪካ ቀንድ የሚገኙ ጎረቤት ሀገራት በአፍሪካዊነት መንፈስና በቀጠናዊ የትብብር መርህ ለኢትዮጵያ የባህር በር ሊሰጡ እንደሚገባ ተናግረዋል። በፓን አፍሪካኒዝም መንፈስና በቀጠናዊ የትብብር መርህ እንደ ሶማሊያ፣ ጅቡቲና ኬንያ ያሉ ጎረቤት ሀገራት ለኢትዮጵያ በተመጣጣኝ ሁኔታ የባህር ወደብ ሊሰጧትና የባህር በር ሊፈቅዱላት ይገባል። ምክንያቱም በዚህ መንገድ የኢትዮጵያ ትልቅ ኢኮኖሚ የሚወጣና የሚገባበት የባሕር በር ይፈልጋል። ኢትዮጵያ በአፍሪካ ቀንድ ለባሕር በቅርብ ርቀት ላይ የምትገኝና በዓለም ታላቋ የባሕር በር የሌላት ሀገር ናት ብለዋል። በአንጻሩ በብዙ ሺህ ማይል ርቀት የሚገኙ የውጭ ኃይሎች በአፍሪካ ቀንድ አካባቢ የንግድና ወታደራዊ ወደብ ባለቤት መሆናቸውን አንስተዋል።